ከአስር ዶሮ እርባታ ላይ ሰባቱ ላይ ሊፈጠር የሚችል በሽታ ልንገራችሁ። ሁላችሁም ዶሮ እርባታ ከመጀመራችሁ በፊት እንዲሁም የጀመራችሁ ካላችሁ ይሄ በሽታ እንዳይገባባችሁ ጥንቃቄ ማድረግ ይኖርባችኋል። በተለይ እንቁላል የሚጥሉ ዶሮዎችን ከሚጥሉት እንቁላል ወይም ደግሞ ከምታገኙት ምርት ላይ ሰባ ፐርሰንት ያክል በዚህ በሽታ ልታጡት እንደምትችሉ ማወቅ አስፈላጊ ነው። ይሄ በሽታ እንዳልኳችሁ እናንተ ጋር የመድረስ እድሉ ወይም ደግሞ እርባታችሁ በዚህ በሽታ ዶሮቻችሁ በዚህ በሽታ የመጠቃት ዕድላቸው ሰፊ ነው። ስለዚህ ሁላችንም ጋር ሊገባ የሚችል የበሽታ አይነት ነው። ስለዚህ ይሄ በሽታ መጠሪያው አይሲ ይባላል፣ ወይም ደግሞ ኢንፌክሽስ ኮራይዛ ይባላል። ይሄ በሽታ በተደጋጋሚ በተለይ በሀገራችን ላይ በተደጋጋሚ ሊገባ የሚችል በሽታ ነው። ሀገራችን ላይ አሁን ባለንበት ወቅት ላይ በዚህ ሁኔታ ላይ የዚህ በሽታ ክትባት የለም ሀገራችን ላይ ነገር ግን ወደፊት የሚመጣም ከሆነ በትሪትመንታችን ውስጥ አካተነው ወይም ደግሞ ዶሮዎች በበሽታ ከተያዙ በኋላ ወይም ደግሞ ዶሮቻችን ከበሽታ በበሽታው ከመያዛቸው በፊት ኢሚኒውም ቡስት እንዲያደረጉ ይህንን ክትባት እንሰጣቸዋለን ሁለት ጊዜዎችን አስቀምጬላቸዋለሁ መቼ መቼ እንደሚሰጥ አስቀምጬላቸዋለሁ ታዲያ ዛሬ በዚህ በሽታ ስንመለከት ምን ያክል ጉዳት ይፈጥርብናል የመተላለፊያ መንገዱ እንዴት ነው ህክምናው እንዴት ነው እንዴት ኮንትሮል እናረገዋለን ይሄ አውትብሬክ እንዴት ዶሮ እርባታውን ሳያጠቃ ወይም ደግሞ ጉዳት ሳያደርስ ልንቋቋመው እንችላለን ወይም ደግሞ ዶሮቻችን በዚህ በሽታ እንዳይያዙ ቢያዙም ጉዳት እንዳያመጣ እንዴት እናረጋለን የሚለውን በዚህ ቪዲዮ እናገኛለን ማለት ነው። ስለዚህ ዛሬ ስለዚህ ስለ ኮራይዛ በሽታ ወይም ደግሞ አይሲ ስለምንለው ስለ ኢንፌክሽስ ኮራይዛ ስለምንለው በሽታ እንመለከታለን ማለት ነው። እንዳልኳችሁ ታዲያ ይሄ በሽታ ከአስር ዶሮ እርባታ ውስጥ ሰባቱ ላይ እኔ በተደጋጋሚ በዚህ በሽታ ተፈትኛለሁ። በተደጋጋሚ ይሄ በሽታ አጥቅቶኛል፣ ወይም ደግሞ ዶሮዎችን በጣም ሲጎዳቸው ነበረ። ነገር ግን አሁን በምላችሁ መንገድ፣ አሁን ከቅርብ ጊዜ ወዲህ ይሄ በሽታ እርባታዬ ውስጥ ገብቶ አያውቅም። በእርግጥም ደግሞ ስንመለከተው ዝቅተኛ የሚባል የሞርታሊቲ ሬት እና የሞርቢዲቲ ሬት ነው ያለው። ስለዚህ ዶሮች የሚለዩ ዶሮችና የሚሞቱ ዶሮች መጠን በጣም ዝቅተኛ ስለሆነ ብዙ ጉዳት የሚያመጣ አይደለም። ነገር ግን እንቁላልጣይ ዶሮዎች አሉኝ ብሎ የሚያስብ ዶሮ አርቢ ካለ ከዚህ ውስጥ አንዷንም መዝለል የለበትም፣ አንዷንም ማነሳተን ሀሳብ መዝለል የለበትም። እንደውም የተሻለ ዶሮ አርቢ እናንተ መካከል ካለ ይህን ቪዲዮ የሚያየው የተሻለ ዶሮ አርቢ ካለ ማስታወሻ ቢይዝም እንደውም በጣም መልካም ነው። ስልጠና ላይ ከምናነሳቸው ግንባር ቀደም ናቸው ከምንላቸው በሽታዎች የምንጠቅሳቸው ናቸው። የእኛን ምርትና አገልግሎት ለማግኘት ለምትፈልጉ ዱከም ብሉ ናይል ህንፃ ሁለተኛ ፎቅ ላይ እንገኛለን። መታችሁ ምርትና አገልግሎታችንን መጠቀም እችላላችሁ። ሙሉ እርባታ እናቋቁማለን፣ እናስተዳድራለን እንዲሁም ደግሞ ከቤት ኪራይ ጀምሮ እኛ አካባቢ ላይ መጥቶ መስራት ለሚፈልግ ዶሮ አርቢ እኛው ራሳችን ቤት ኪራዮችን አቅርበን አጽንተን ኬሚካል ረይተን ግብአቶችን አሟልተን ዶሮ አስገብተን ሰራተኛ ቀጥረን፣ እነዚህ ሁሉ አርቢው ቆሞ መታዘብ ብቻ አምስት ሳንቲም ሳይከፍል ማለት ነው። ምንም አይነት ክፍያ ሳይከፍል፣ ለዶሮዎች ምንም አይነት ክፍያ፣ ለሰራነው ስራ ምንም አይነት ክፍያ ሳይከፍል ቆሞ መታዘብ ብቻ ነው ስራው። ሙሉ በሙሉ በኛ ረጅም ጊዜ በሰራነው ባለሙያዎች የሚሰራ ይሆናል ማለት ነው። ደረጃውን የጠበቀና ዘመናዊ እርባታ ለማቋቋም ስትፈልጉ በስታንዳርዱ ማለት ሳይንሱ በሚፈቅደው መንገድ ማለት ዘመናዊ የምንለው ለዛ ነው። ስለዚህ በዘፈቀደ የሚሰራ አንዳችም ስራ የለም። እኛ ጋር ከኛ ጋር ከመጣችሁ ዘመናዊ እርባታ ማቋቋም ትችላላችሁ። ቄብዶሮችን የምትፈልጉ ከሆነ በየክፍለ ሀገሩ በነፃ ትራንስፖርት እየላክን ነው የምንገኘው። እኛም ደግሞ ዛ ድረስ ሄደን ሩቅ ቅርብ ነው ሳንል እየሄድን እያስተካከልን አርቢውን እያስተማርን እየመጣን ነው። መቼም ቪዲዮቻችን ምስክር ናቸው። ስልጠናዎችን የምትፈልጉ ካላችሁ በዜሮ ዘጠኝ 54621324፣ ቪአይፒ መሰልጠን ትችላላችሁ። ብቻችሁን ስለምትፈልጉት ጉዳይ እያማከራችሁ በምን አይነት መንገድ እንደምትሰሩ እያማከራችሁ መረጃ እየወሰዳችሁ እናንተም ብቻ የምናስተምርበትም ቪአይፒ ስልጠና ዘጋጅተናል። የአንድ ቀን የግማሽ ቀን ስልጠና ነው የምትወስዱት። ስለዚህ እኛ ጋር የምትመጡ ከሆነ በግሩፕም የምትመጡ ካላችሁ ዲስካውንት እናደርጋለን። የሶስት ተከታታይ ቀን የተግባር ስልጠና ነው የምንወስደው ማለት ነው። ስለዚህ ወደ መጣሁበት ሀሳብ ልመለስላችሁ። ዛሬ ስለ ኢንፌክሸስ ኮራይዛ ወይም ደግሞ ስለ ኮራይዛ ስለ አይነደግፍ ደግፍ በሽታ ነው የምንመለከተው። እንቁላል ምርት ላይ ላሉ ዶሮዎች ምናልባት ይሄ በሽታ የሚገባ ከሆነ ሰባ ፐርሰንት ያክል የእንቁላል ምርታቸውን ይቀንሳል። ፕሮዳክሽን ሎስ ይኖራል ማለት ነው። ይሄ ማለት ምንድን ነው? ሄንዴይ ወይም ደግሞ ሄንዴ ፕሮዳክሽን የምንለው አለ። በቀን የሚገኝ ምርትን ሰባ ፐርሰንት ያክል ይቀንሳል። ይሄ ማለት ግን በምሳሌ ልንገራችሁ። ለምሳሌ አንድ ሺ አምስት መቶ ዶሮ ያስገባ ዶሮ አርቢ ድንገት ይሄ በሽታ ገባ ብንል ሰማኒያ ሁለት ፐርሰንት የሄንዴ ፕሮዳክሽን ወይም ደግሞ ይሄ የዕለታዊ የእንቁላል ምርት የምንለውን የሚሰበስብ ከሆነ ሰማኒያ ሁለት ፐርሰንት እንኳን እየሰበሰበ ነው ብንል ሰማኒያ ሁለት ፐርሰንት ማለት ከአንድ ሺ አምስት መቶ ዶሮ ሁላችሁም እንደምታውቁት አንድ ሺ ሁለት መቶ ሰላሳ እንቁላል ነው። አንድ ሺ ሁለት መቶ ሰላሳ እንቁላል ከዚህ ከአንድ ሺ ሁለት መቶ ሰላሳ እንቁላል በሰላም እየሰበሰበ ያለ ዶሮ አርቢ ይሄ በሽታ ገባ ቢባል ምን ያክል እንቁላል ይቀንስበታል ስምንት መቶ ስልሳ አምስት እንቁላል ከስንት እንቁላል ከ1230 እንቁላል 865 እንቁላል ያክል ይቀንስበታል በዚህ በሽታ ዶሮቻችሁ ከተጠቁ ማለት ነው ይሄ እንቁላል የሚያጣውን እንቁላል ብቻ ነው የነገርኳችሁ የዶሮች ሞት ይኖራል የመድኃኒት ኮስት ይኖራል የመኖ ወጪ ይኖራል አጠቃላይ የውሃ የማብራት ብዙ ብዙ ኮስቶች ይኖሩታል ማለት። ያው እንቁላል ስንሰራ ብዙ ወጪዎችን ተመልክተን ነበር አይደለ? እነዛ ሁሉ ወጪዎች እየቀጠሉ ናቸው ማለት ነገር ግን እንቁላል ምርት ደግሞ የለም። ይሄን ከግምት ውስጥ ማስገባት አስፈላጊ ነው የሚሆነው። ስለዚህ ይህ ኦርጋኒዝም፣ ይህንም በሽታ ለመፍጠር የሚረዳው ኦርጋኒዝም ሕይወት ባለው ነገር ላይ ብቻ ይቆያል ወይም ደግሞ ሕይወት ባለው ነገር ላይ ብቻ ይኖራል ማለት ነው። ለምሳሌ ከዶሮዎች ውጪ በቆርቆሮ ላይ ብትመለከቱት ወይም ደግሞ በየተለያዩ መመገቢያ መጠጫዎች ላይ ብትመለከቱት በህይወት የመቆየት እድሉ ዝቅተኛ ነው። ያ ማለት ከነዚህ ህይወት በሌላቸው ነገሮች ላይ ከነዚህ ህይወት በሌላቸው ነገሮች ላይ ውጪ መኖር የሚችለው ይሄ በሽታ ከአምስት እስከ ስድስት ሰዓት ነው። በጣም አነሰ ከተባለ አምስት ሰዓት ያክል መኖር ይችላል። ስድስት ሰዓት ያክል ግን አያልፍም። ከአምስት እስከ ስድስት ሰዓት ያክል መሞት የሚችል አይነት የበሽታ አምጪ ተዋሲያን ነው ማለት ነው። ስለዚህ ይሄ በሽታ ግን የመጀመሪያ ምልክቱ ምንድን ነው? እርባታችሁን ሲገባ ምንን መመልከት አለብን? የብዙዎቻችን ጥያቄ ነው። ስለዚህ ይሄ በሽታ እርባታ ውስጥ ከገባ ዶሮዎቻችን ላይ የምናያቸው የመጀመሪያ የሚባለው ውጫዊ ምልክት የትኛው ነው? ማስነጠስ ነው። እዚህ ውስጥ ትኖራላችሁ፣ ይህን ቪዲዮ እያያችሁ ያላችሁ ትኖራላችሁ። ዶሮዎቻችን ያስነጥሳሉ ማታ ማታ ምን እንደሆነ አላቅም ያላችሁ ብዙዎቻችሁ አላችሁ። በእርግጥ ማስነጠስ አለ ማለት ማስነጠስ ብቻ የዶሮቻችን በአይሲ ወይም ደግሞ በኢንፌክሽየስ ኮራይዛ ተይዘዋል ማለት አይደለም። እንደ አንድ ግብአት እንደ አንድ ምልክት ግን የመተንፈሻ አካል ችግር እንዳለባቸው የመተንፈሻ አካላቸው በበሽታ እንደተጠቃ ወይም ደግሞ በበሽታ አምጪ በዚህም ኦርጋኒዝም እንደተጠቃ የምንገምትበት አንድ ምልክት አገኘን ማለት ነው ማስነጠስ በጣም በጣም የምትሰውበት ወይም ደግሞ በጣም ግልጽ የሚሆንላችሁ እርግጠኛ የምትሆኑት ማታ ማታ ስታዳምጧቸው ነው። ዶሮዎቻችን የተወሰነ ማስነጠስ ድምፅ ከመሀል ከመሀል ሁለትና ሶስት ዶሮዎች ይታያል ማለት ነው። እዚህ ጋር ደግሞ አንድ ነገር ልጨምርላችሁ፣ ከርዕሳችሁ ውጭ ቢሆንም አንድ ነገር ልጨምርላችሁ። ዶሮዎቻችሁ የዶሮዎቻችሁን ኩስ ለመጥረግ የምትፈልጉ እየጠረጋችሁ ያላችሁም ካላችሁ በአሞኒያ ጋዝ አማካኝነት የመተንፈሻ አካላቸው ሊጎዳ ይችላል። የነሱ ብቻ ሳይሆን የጠራጊውን ሰው ይጎዳል። እየጠረገ የነበረውም ሰው ማታ ማታ ለመተንፈስ መቸገር ይሄ አንገቱ ይሄ ጉሮሮ አካባቢ መከርከር አይነት ነገር እንዲያመጣበት ያደርጋል ማለት ነው። ስለዚህ ዶሮቻችሁ የመተንፈሻ አካል ችግር እንዲመጣባቸው ያደርጋል ማለት ነው። ይሄ ውጫዊ ምልክት የመጀመሪያ ነው። ሁለተኛ ውጫዊ ምልክት ፊዚካላቸው ላይ የምታዩት ምልክት የአይን ማልቀስ ወይም ደግሞ የአይን አረፋ መያዝ ሁለተኛው ምልክት ነው። አይናቸው አረፋ ይይዛል። ይሄ በሽታው ገና ሲጀምር የምታዩት ምልክት ነው። ገና በሽታው ሳይፋፋም በጣም ሳይተላለፍ ያ የአይን ፈሳሽ ያለባቸው ዶሮች እንኳን በጣም በስትረስ ሲያዙ አልበላም፣ አልጠጣም፣ አልንቀሳቀስም ሲሉ አይታይም። ገና መጀመሪያው ስለሆነ ማለት ነው። ስለዚህ ለጥንቃቄ እንዲረዳችሁ እቺን አያችሁ ማለት ሰፊ የሆነ ጥንቃቄ እንድታረጉ ያስፈልጋል ማለት ነው። የአይን ማልቀስ ወይም ደግሞ የአይን አረፋ መያዝ ይጠቀሳል። ሶስተኛ ግሬ አይነት ንፍጥ ወይም ደግሞ የአፍንጫ ፈሳሽ ያመጣሉ ዶሮቻችሁ ስለዚህ፣ ይህንን አይነት ሙከስ የምንለው ወይም ደግሞ የአፍንጫ ፈሳሽ ንፍጥ የምንለው ማለት የመምጣት አይነት ባህሪ ያለው ዶሮቻችሁ አፍንጫችሁ አካባቢ ላይ ንፍጥ ይመጣና መኖን ሲመገቡ እላው ላይ የመደፈን ብዙ ጊዜ እንደውም የተደፈነ አፍንጫ ታገኛላችሁ። አይደለም እርባታ ያላችሁ ሰዎች ስቲ ልብ በሉ። የሆኑ ዶሮች ታሞ ሲወጡ አፍንጫቸው አካባቢ የተለጠፈ ንፍጥ ታገኛላችሁ ወይ የተደፈነ አፍንጫ ታገኛላችሁ። ያ የሚሆንበት ምክንያት ዶሪቷ ያንን ፈሳሽ በምትለቅበት ሰዓት ላይ በተመሳሳይ መልኩ ደግሞ ሄዳ በምትመገብበት ሰዓት እዛ የመለጠፍና ይሄ የኬክ ነገር አለው ማለት ጠጣር ይሆናል እዛው ላይ ተለጥፎ፣ ስለዚህ ዶሪቷ በሁለት አፍንጫዋ ሳይሆን በአንድ አፍንጫዋ መተንፈስ እንድትጀምር ያደርጋል ማለት ስለዚህ አንዳንድ ጊዜ እንደውም ሁለቱም አፍንጫ በሚዘጋበት ሰዓትና ያ ሌላው ከዚህ ጋር የምንመለከተው ምንድን ነው? መተላለፊያ መንገዱ ምንድን ነው ነው። አሁን እዚህ ጋር ስለ በሽታው ጉዳት በደንብ በሰፊው አይተናል። ሊያስቸግራችሁ የሚችለውን ነገርን ተመልክተናል። ነገር ግን ደግሞ እርባታው ውስጥ 1500 ዶሮ ያስገባ ዶሮ አርቢ 25 ዶሮዎች በዚህ በሽታ ቢያዙ የተቀረውን ዶሮች እንዳያዳርሱና ያ ማለት በበሽታ ስርጭቱ ለመግታት ይህን ወረርሽኝ ይህን አውት ብሬክ ለመግታት ለማቆም ምን አይነት ጥንቃቄዎችን ማድረግ አለብን? የመጀመሪያው ይሄ በሽታ የሚተላለፈው በንክኪ ነው። የታመሙትን 25 ዶሮዎች ነክታችሁ የተቀሩትን ደግሞ ሄዳችሁ መኖ ለመስጠት ውሃ ለመስጠት የምትሄዱ ከሆነ ተበልታችኋል። አከተመ። በቃ መቶ ፐርሰንት የመያዝ ድላቸው እርግጥ እንደ ተያዙ ማወቅ አለባችሁ። ሁለተኛ መኖና ውሃ ቅድም ካልኩት ጋር የሚያያዝ ነው። መቼ ዕለት ነው? እሑድ ዕለት ትናንትና ላይቭ ላይ ሰዎች እንዴት አድርገህ ነው መርፌ ዶሮች መርፌ